ይህ የአራተኛ ክፍል የሂሳብ ትምህርት ነው። የዛሬው መወያያችን የሚሆነው በምዕራፍ ሰባት ላይ የተወያየንባቸውን ጠቅለል አድርጎ የያዘ የማጠቃለያ መልመጃ ጥያቄ ነው። ይህ የማጠቃለያ ጥያቄ እንደሚከተለው እናያለን። የመጀመሪያው ክፍል የሚለን እውነት ወይንም ሀሰት እንድንለው። የመጀመሪያው ለምሳሌ እርዝመታቸው ይሄ ማለት ነው፣ አነስተኛ የሆኑ ነገሮችን እርዝመት ለመለካት ኪሎ ሜትር እንጠቀማለን ይላል። ይሄ ሀሰት ይሆናል። አነስተኛ የሆኑ ነገሮችን የምንለካው በሚሊሜትር በሴንቲሜትር፣ ሚሊሜትር። እርዝመታቸው ከፍ ያሉ ነገሮችን ለመለካት ሀሰት ይሆናል። በርሜል ገርታ በሜትር የተሰጠ ቁጥርን ወደ ሴንቲሜትር ለመቀየር የተሰጠውን ቁጥር በመቶ ማብዛት ነው። እውነት ነው። በሜትር የተሰጠን ቁጥር ወደ ሴንቲሜትር ወደ ዝቅ፣ ሜትር እና ሴንቲሜትር ሲነጻጸሩ ወደ ትንሽ ነው የምንቀይረው ማለት ነው ሜትር እና ሴንቲሜትር ደግሞ በመቶ ነው የሚገናኙት። ስለዚህ ማብዛት ነው፣ እውነት ነው። ማብዛት መሆኑና እንደገና ደግሞ በመቶ መሆኑንም ሁለቱንም ቸክ ማድረግ ነው። እንደዚህ አይነት ጥያቄ ሲገጥመን የሚገናኙበት ሁለት ነገሮች እንደዚህ አይነት ጥያቄ ሲገጥመን ልጆች ሁለት ነገሮችን ቸክ ታደርጋላችሁ። የመጀመሪያው ማብዛት ነው ወይንስ ማካፈል፣ የሁለተኛው በስንት የሚለውን ሴንቲሜትር እና ሚሊሜትር ለምሳሌ የአስር ግንኙነት ነው ያላቸው በአስር። ሜትር እና ሴንቲሜትር የመቶ 100 ሜትር እና ኪሎ ሜትር የአንድ ሺህ። እነዚህ ነገሮች ማጤን ነው። በርሜል ከዘመናዊ የይዘት መለኪያ ምድቦች አንዱ ነው። በርሜል በበርሜል ስንናገር ዘመናዊ መለኪያ አይደለም። ስለዚህ ሐሰት ነው። እዚህ ጋር ምርጫ ነው ያለን አንደኛው ሀያ ስድስት ሴንቲሜትር እውነት የሆነው አትዩ ነው ከነዚህ ሁለት መቶ ስልሳ ሜትር ይለናል ሜትር ሜትር ሜትር ሜትር ናቸው ሁሉም ምርጫዎች አይደለ ይሄ በጣም ቀላል ነው አሁን አንዴ እኛ ራሳችን ወደ ሜትር እንቀይረው እስኪ ሀያ ስድስት ሀያ ሀያ ስድስት ሀያ ስድስት ምንድን ነው? የተሰጠን ሴንቲሜትር ወደ ምንድነው ወደ ሜትር፣ ወደ ከፍተኛ። ስለዚህ ማካፈል ነው የሚሆነው። ሲካፈል ሜትር እና ሴንቲሜትር የመቶ ግንኙነት አይደል፣ በመቶ እናካፍላለን። ይህ ማለት ከዚህ በፊት ባሉ ውይይቶች ስንወያይ እንደነገርኳችሁ ሁለት ዜሮ አለው። በዚህም መሰረት እዚች ጋር ያለች ሀሳባዊ ፖይንት፣ ምናባዊ ነጥብ ሁለት ጊዜ ትዘላለች ወደኋላ አንድ ሁለት እዚህ አረፈች። እናም ነጥብ ሁለት ስድስት ማለት ዜሮ ነጥብ ሁለት ስድስት ሆነ ማለት ነው ምን ሜትር ዜሮ ነጥብ ሁለት ስድስት ሜትር የሚል ሐመር ውሃ መልስ ይሆናል። ዘጠነኛ ሁለተኛ ከምርጫው ማለት ዘጠኝ ሜትር ከ25 2 ሴንቲሜትር ይችናት መስራት የምትጠይቀው ልክ ከ25 ሴንቲሜትር። እሺ፣ የትኛው ትክክል እንደሆነ ነው። ሀ ላይ በሴንቲሜትር ነው ያስቀምጠው። እንግዲህ ሁለቱንም ሴንቲሜትር ሴንቲሜትር እናድርጋቸው። እሺ፣ 25 25 ሴንቲሜትር የምትለው አለች። እሷን እንዳለች እታቆየን 25 25 9 ሜትርን ወደ ሴንቲሜትር ስንቀይረው 9 ሜትር ወደ ሴንቲሜትር ወደ ትንሽ ስለሆነ ማብዛት ነው የሚሆነው። በስንት በመቶ 900 ይሆናል ማለት ነው። ሲደመር 900 925 ሴንቲሜትር እውነት ነው። ሃ እሺ፣ ለ 9.25 ሜትር ነው ደግሞ ይሄ የሚለው አሁን ዘጠኝ ሜትር የምትለው አንዳለች ትቆይ ማለት ነው። ዘጠኝ ሜትር አትቀየርም። እይልቅስ 25 ሴንቲሜትርን ወደ ሜትር 25ን ወደ ሜትር ስንቀይራት ማካፈል ነው። ለስንት ነው በስንት ነው የምናካፈለው በመቶ። በዚህም ምክንያት ሁለት ዜሮ ስላለ አንድ ሁለት እዚህ ጋር ዜሮ ነጥብ ሁለት አምስት ምን ሜትር እንደምር። እንግዲህ እንደምር ዘጠኝ እና ዜሮ ነጥብ ሁለት አምስትን እንደምራለን። ይችን ዘጠኝን ከፈለግን ዘጠኝ ነጥብ ዜሮ ዜሮ ብለን እንትን መጨመር ይቻላል። ምንም ለውጥ ከነጥብ በኋላ ዜሮ ዜሮ ብቻ ከሆነ ያለው ለውጥ የለውም እና ችግር የለውም። ቁልቁል እንደምር። እሺ ይችን ስንደምራት እሺ አምስት እችን ሁለት ነጥብ ዜሮ እና ዘጠኝ ነጥብ ሁለት አምስት ዘጠኝ ነጥብ ሁለት አምስት ለመርስ ይሆናል በሚሊሜትር ኦ አሁን ደግሞ ሁለቱንም መቀየር ሊጠበቅብን ነው በመጀመሪያ ዘጠኝ ሜትርን ወደ ሚሊሜትር ለመቀየር ሁለት ጊዜ ስራ ይጠበቅብናል ዘጠኝ ሜትር ወደ ሚሊሜትር ለመቀየር መጀመሪያ ሴንቲሜትር እናርገው ዘጠኝ ሜትር ወደ ሴንቲሜትር ሲቀየር እንግዲህ 900 ይሆናል። በ100 ስለምናበዛው ማለት ነው። እንደገና ይሄንን ወደ ሚሊሜትር ለመቀየር ደግሞ በ10 ስለምናበዛው አንድ ዜሮ ይጨምራል ማለት ነው። 9000 ሚሊሜትር ሆነ። 25 ደግሞ ሴንቲሜትር ስለሆነ ወደ ሚሊሜትር መቀየር ብቻ ነው። በ10 ማብዛት ነው። 25ን በ10 ስናበዛ 250 250 እነዚህ 9250 ስለዚህ ሁሉም መልስ ይሆናሉ። ሶስተኛ የርዝመት መለኪያ ምድቦች ከትንሽ ወደ ትልቅ በቅደም ተከተል ሲዘረዘር፣ ከትንሽ ወደ ትልቅ ሀ ሴንቲሜትር ብሎ ጀመረ ነው፣ ሚሜትር። እሺ ጥሩ፣ ከሚሜትር ሴንቲሜትር፣ ከሴንቲሜትር ሜትር፣ ከሜትር ኪሎሜትር ስለዚህ ሀመር ውሃ መልስ ነው። አራተኛ ከሚከተሉት ውስጥ የመጠነ ቁስ መለኪያ ምድብ ያልሆነው እንደዚህ አይነት ጥያቄ ሲቀርብ ደግሞ ያልሆነው የሆነው በደንብ መለየት ይኖርባችኋል። ሰው ያልሆነው ነው የሚለው ግራም፣ ኩንታል፣ ሚሊግራም፣ ኪሎ ሜትር የርቀት ስለሆነ ይሄ ነው ያልሆነው። የሚከተሉትን ወደ ሜትር ቀይሩ። ሜትር ወደ ሜትር ሜትር እሺ፣ ሀ መቶ አምስት ሴንቲሜትር ወደ ሜትር ለመቀየር ሴንቲሜትር ነው አይደለ? ወደ ሜትር ወደ ትልቅ ነው የምንቀይረው። ቀይረው ማለት ሴንቲሜትር ስለሆነ ወደ ሜትር፣ ስለዚህ ማካፈል ነው የሚሆነው። መቶ አምስትን ወደ ሜትር ሲካፈል በመቶ ስንት ዜሮ አለው? ሁለት ዜሮ ሁለት ዜሮ ሁለት ጊዜ ጃምፕ ታደርጋለች ነጥቧ፣ ብለናል። እዚህ ያለችው አንድ ሁለት። ስለዚህ አንድ ነጥብ ዜሮ አምስት ሜትር የሀ መልስ ማለት ነው። እሺ እዚህ አንድ ነጥብ ዜሮ አምስት የሀ መልስ። የለ መልስ ወደለስ መጣ ደግሞ ወደለስ መጣ ደግሞ ሰማንያ ሰባት ነው የሚለው ሰማያ ሰባትን በመቶ እናካፍል። ሰማንያ ሰባት በመቶ ሲካፈል ሁለት ጊዜ ትዘላለች ነጥቧ፣ እዚህ ያለችዋ አንድ ሁለት ዜሮ ነጥብ ስምንት ሰባት ሜትር። እሺ ወደ ሐመር ውሃ ስመጣ ሰባት መቶ አለን በመቶ ስናካፍል ዜሮ ዜሮዎች ካሉልን እርስ በእርሳቸውን እናጠፋቸዋለን። ወይም ሌላ ምን ማለት ነው? ሰባት መቶ መቶኛ ማለት ሁለት ዜሮ ስላለች እዚህ፣ ይቺ ነጥብ እዚህ ያለችዋ ሁለት ጊዜ ትዘላለች፣ አንድ ሁለት። ምን ሆነ ማለት ነው? ሰባት ነጥብ ዜሮ ዜሮ ሆነ። ነጥብ በኋላ ዜሮ ዜሮ ብደረድሩት ዋጋ የለውም፣ ሰባት ማለት ነው። መላይ አስራ አምስት ኪሎ ሜትር ሲሸው ወደን አያቸው እዚህ ላይ አሁን፣ ይሄ ኤግዛም ፈተና ቢሆን በሶስቱ ስለለመደብን በመቶ ማካፈል ብለን ልናልፈው ነበር። ልብ በሉ እና ኪሎሜትርና ሜትር ያላቸው ግንኙነት የአንድ ሺህ ነው። አንድ ኪሎ ሜትር አንድ ሺህ ሜትር ነው። ስለዚህ ኪሎ ሜትር ኪሎ ሜትር ስለሆነ ትልቅ መለኪያ ስለሆነ ወደ ሜትር ወደ ትንሽ መለኪያ ስለሆነ ማብዛት ነው ማብዛት ነው ማብዛት ነው። አስራ አምስትን በአንድ ሺ እናበዛለን። ማካፈል ሳይሆን ማብዛት ነው እና 15 ሲባዛ በአንድ ሺ ሶስት ዜሮዎች ስላሉት 15ን ጽፈን ሶስት ዜሮ መጨመር ዝም ብለን 15 ሺህ ሜትር ይሆናል። እዚህ ጋር መጽሐፋችሁ ላይ እንደዛ ነው የሚለው። እስቲ ቆይ አስረኛ ነው በቀጥታ የሚለው እንዴት ይመስለኛል ሳስበው ሳስበው፣ እዚህ አንድ ሁለት ሶስት ብሎ መጣና፣ እስቲ ቆይ፣ እዚህ ጋር እዚህ ጋር አንድ ሁለት ሶስት ብሎ መጣና አራት ይቀጥላል። አራት ከዚያ በኋላ እነዚህን እችን እንደ አምስት እችን አምስት ስድስት ሰባት ብሏት አስቧት ይሆን ከዛ በኋላ ዘጠኝ እንደዛ ብሎ አስቦት ይመስለኛል። ከዛ እዚህ ጋር አስር ይላል በቀጥታ በታሳቢ አስቀምጦት ማለት ነው። እሺ አስረኛው ከሚከተሉት የሚከተሉትን ወደ ኪሎ ሜትር ቀየሩ። ወደ ኪሎ ሜትር እሺ፣ ይሃ በሜትር ነው የተሰጠን። ሜትርና ኪሎ ሜትር የአንድ ሺህ ግንኙነት ነው ያላቸው። ወደ ኪሎ ሜትር ወደ ከፍተኛ ስለሆነ አንድ ሺህ አምስት መቶ ሲካፈል በ አንድ ሺህ አንድ ሁለት ሶስት ሶስት ዜሮ ስላለ እዚህ ያለች ነጥብ ሶስት ጊዜ ትዘላለች። አንድ ሁለት ሶስት አንድ ነጥብ አምስት ዜሮ ዜሮ ይሆናል። እነዚህ ስለማያስፈልጉ አንድ ነጥብ አምስት ይሆናል ማለት ነው ኪሎ ሜትር። ለላይ ስመጣ ወደ ኪሎ ሜትር ለ10 ሺህ ሳንቲሜትር ነው የሚለው። መጀመሪያ ወደ ሜትር እንቀይረው። 10 ሺህ ሳንቲሜትር ወደ ሜትር ሲቀየር ማካፈል ነው የሚሆነው። በስንት በመቶ። የመቶ ግንኙነት ስለሆነ ያላቸው በመቶ ስናካፍለው፣ 10 ሺህ በመቶ ስናካፍል፣ እቺ ሁለት ዜሮ በዚህ ዜሮ ትጠፋለች። መቶ ይቀረኛል ማለት ነው። መቶ ምን ሜትር? መቶ ሜትር ሆነ። መቶ ሜትርን እንደገና ወደ ኪሎ ሜትር በአንድ ሺ ነው የማካፍለው። ሜትርና ኪሎ ሜትር የአንድ ሺ ግንኙነት ነው ያለው። መቶን በአንድ ሺ መቶ ሲካፈል አንድ ሁለት ሶስት በአንድ ሺ በዚህም መሰረት እዚህ ጋ ያለች ነጥብ ሶስት ጊዜ ትዘላለች። ሶስት ዜሮ ስላለ አንድ ሁለት ሶስት ዜሮ ነጥብ አንድ ዜሮ ዜሮ ይሆናል። ዜሮ ዜሮ አያስፈልግም ብያቸዋለሁ። ከነጥብ በኋላ ያለ ዜሮ ዜሮ ከእሱ ቀጥሎ ቁጥር ከሌለ በቀር ዜሮ ዜሮ ዋጋ የለውም። ስለዚህ ዜሮ ነጥብ አንድ ብለን እንወስዳለን። ይሄ ማለት አሁን ያልኳችሁ ነገር ምንድን ነው መሰለህ? ከነጥብ በኋላ ያለ ዜሮ አያስፈልግም ስላችሁ፣ ለምሳሌ አምስት ብሎ እንበልና ዜሮ ዜሮ ሺህ ጊዜ ዜሮ ቢደረደር ከነጥብ በኋላ ዋጋ ያለውም፣ ነገር ግን ዜሮ ዜሮ ብሎ የሆነ ቁጥር አራት ነን ዜሮ የሆነ ከዜሮ ውጭ የሆነ እንደዚህ ካለ ግን ዋጋ አለው ማለት ነው። ሐመር ውሃ እንስራና ለዛሬ እንዳይበዛብን ይብቃን መስል ሐመር ሚሊሜትር የባሰው መጣ። ሚሊሜትር ስንት? ስድስት መቶ ሺህ ሚሊሜትር። ይህም በመጀመሪያ ሚሊሜትርን ወደ ሴንቲሜትርን ቀይረው ሚሊሜትርን ወደ ሴንቲ ሚሊሜትርና ሴንቲሜትር አንጻራዊ ሲነጻጸሩ ሴንቲሜትር ከፍተኛ ነው። ስለዚህ ወደ ከፍተኛ ስንቀይር ማካፈል ነው። በስንት ነው የምናካፈለው? ሚሊሜትርና ሴንቲሜትር የተገናኙት በ10 ስለሆነ ሲካፈል በ10፣ ይቺ አንድ ዜሮ ይቺን አንድ ዜሮ ታጠፋልናለች። በቃ አሁን ይቺ በዚህ ጠፋች። አንድ ሁለት ሶስት አ አምስት ዜሮ የነበረችው አራት ዜሮ ሆነች። ስድስት ጽንፌ አራት ዜሮ፣ አንድ ሁለት ሶስት አራት ዜሮ እሺ፣ ምን ሆነ ግን? አሁን ሳንቲሜትር ሆነ። ሳንቲ ሚሊሜትር የነበረው ሳንቲሜትር ሆነ። ይህን ደግሞ ይህን ሳንቲሜትርን ወደ ሜትርን ቀይረው ሜትርና ሴንቲሜትር በመቶ ነው የሚገናኙት። ሲካፈል በመቶ እቺ ሁለት ዜሮ ይህን ሁለት ዜሮ ተሰርዘዋለች። ስንት ስድስት መቶ ስድስት መቶ ምን ሜትር። አሁን ደግሞ ወደ ኪሎ ሜትር ልቀየር ነው። ኪሎ ሜትርና ሜትር የስንት ግንኙነት ያላቸው? የአንድ ሺ ደግሞ ማካፈል ነው የሚሆነው ወደ ትልቅ። እሺ ሲካፈል በአንድ ሺ፣ ሶስት ጊዜ ሰራሁ ማለት ነው። ይቺ ሁለት ዜሮች ሁለት ዜሮ ታጠፋዋለች አንድ ዜሮ ቀረች። ወይም ደግሞ ባጭሩ ሦስት ዜሮዎች አሏል ሦስት ጊዜ ጃምፕ ይላል። ከስድስት መቶ ላይ እዚህ ያለችዋ ነጥብ አንድ ሁለት ሦስት 6 ዘል ዜሮ ነጥብ ስድስት ኪሎ ሜትር ሆነ እላችኋለሁ። አሁን ላለማወናበድ ነው እንጂ ሌላ ነገር ምን አለ መሰላችሁ እንዲህ ልትባሉ ብትችሉ ግር እንዳይላችሁ አንዲት ነገር ልናገር እና እዚህ ላይ ለዛሬ ይበቃኛል እና ስሙኝማ ሚሊሜትር ነች እና ወደ ኪሎ ሜትር ነው እና ሚሊሜትርን በመጀመሪያ ወደ ሴንቲሜትር ለመቀየር በአስር ማካፈል ይኖርብኝ። አስር ትላላችሁማ። ነው ሴባዛ። ከዚያ ሚሊሜትር የነበረው ሴንቲሜትር ሆነ ማለት ነው። ሴንቲሜትርን ወደ ሜትር ለመቀየር ደግሞ በመቶ ማካፈል አለብን። ሲባዛ በመቶ ሲባዛ ከዚያ ሜትር ከሆነ በኋላ ወደ ኪሎ ሜትር ደግሞ በአንድ ሺህ አንድ ሺህ አስር ሲባዛ በመቶ ሲባዛ በአንድ ሺህ ስንት ሆነ ማለት ነው። በቃ አንድ እንጽፋችሁ፣ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ዜሮዎች ስድስት ዜሮዎች አንድ ሁለት ሶስት አራት አምስት ስድስት ዜሮዎች ሆኑ ማለት ነው። አሁን በቃ በአጭሩ ይችን እንጽፈን አንድ ሁለት ሶስት አራት አምስት ዜሮዎች አሉ እዚህ ያሉት። ከዛ ሲካፈል አንድ እንጽፌ በስድስት ዜሮዎች ሁለት ሶስት አራት አምስት ስድስት ዜሮዎች እንዲህ አድርጌ ባንዴ መሄድ እችላለሁ። ካሏችሁ ግር እንዳይላችሁ ሜንኬስ እና አንድ ሁለት ሶስት አራት አምስት ስድስት እዚህ ግን አንድ ሁለት ሶስት አራት አምስት ይቺ አምስት ዜሮ በዚህ አምስት ዜሮ ትሞታለች። ምን የሚል ቀረ? ስድስት አስረኛ የሚል ቀረ። ስድስት አስረኛ ማለት ዜሮ ነጥብ ስድስት ማለት ነው ካላችሁ እሺ አስራ አንደኛን አስራ ሁለተኛን አስራ ሦስተኛን አስራ አራተኛን በመጨረሻ በአንድ ቪዲዮ እንገናኝ መምህር መዋመር ነኝ ከማሜማት ዩቲብ ስቱዲዮ እባካችሁ ሰብስክራይብ ያላደረጋችሁ ይሄን አይታችሁ ሰብስክራይብ አድርጉ ስል ጠይቃለሁ